በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በናታች ትንት በቃ የፈለጋችሁ ት ሱሰኛ ሙሉ ሌባ ሙሉ ዘማይ ሙሉ በቃ ወንጀል ኮሜዲያን እሸቱን በጣም ነው የምንወደው። እሸቱ የሚባለው ባለተሰጡ እንደ ኮሜዲያን አለተቀበሉትም ነበር መጀመሪያ የምናከብረው ኮሜዲያን ነው። ሌላ ደግሞ ከኮሜዲያነቱ በላይ በጣም ትልቅ ዩቲዩበር ነው። ሽንኩርት የገባበትን አቆርጭውም እንዲ ግን ኮሜዲያን እሸቱ ሰሞኑን ባየሁት ቪዲዮ ላይ ትልቅ ስህተት ሰርቷል ብዬ አስባለሁ። ይሄኛው እግዚአብሔር የሰጠኝ ጸጋ ነው። ይህ እግዚአብሔር የሰጠኝ ትችላለች ብሎ ነው እንጂ መብላ አይሰራ። ምክንያቱም ይህን ስህተት የሰራበት መንገድ ሜትድ እኔ ባየወት ቪዲዮ አልተመቸኝም። ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ምክንያቱም በሚሰራቸው ቪዲዮዎች ቆንጆ ነው ሳለው እና ባደረገው ድርጊት ደግሞ እኔ ደስተኛ አይደለሁም። ትክክለኛ ኮሜዲያ እንኳን ከአንተስ ሚስትን አስቃታለኝ አንዱ አባቴ እኔ ሚስት ብቻ አለም። የአንተን ሚስት ለማሳቅ ተዘጋጅቻለሁ። ምክንያቱም ይህም ቪዲዮ ሁላችሁም አይታችኋል ብዬ አስባለሁ። ተንበትን አክብሩ። እሺ ልጆች፣ አሁን ደግሞ የአምላካችን እናትን ስም እናጥናለን። እሺ፣ ማር ማለት በምድታት የሚበላ ያም ደግሞ በሰማይ የምትወለዳ ማርያም መንግስት። ውድ ቤተሰቦች፣ ኮሜዲያን እሸቱን ብዙ ጊዜ በምናያም፣ በሚያደርጋቸው ነገሮች፣ በሚያደርጋቸው ተግባራቶች በጣም እንወደዋለን፣ እናከብረዋለን

በጣም የምናደንቀው ኮሜዲያን ነው፣ ግን ይህን ቪዲዮ በመስራቱ እንዲ ነት ቪዲዮ በመስራቱ ከዚህ በፊት በነበረው ቪዲዮች ላይም ከዚህ በፊት በሚያደርጋቸው ነገሮች ላይም ትንሽ ቅር ያለን ነገሮች ቢኖሩም በዚህ ቪዲዮ ግን በጣም ደብሮ ጣም በጣም እኔ እርግብ ነኝ፣ ኢየሱስ ሲጠመቅ ከራሱ ላይ አረፍ ያለው እንደምናውቀው ኮሜዲያን እሸቱ በመላው ኢትዮጵያ በመላው ሀገሪቱ በጣም ተወዳጅ የሆነ ኮሚዲያን ነው እሱን እናውቀዋለን በጣም ትልቅም ዩቱበር ነው ኢትዮጵያ ውስጥ ትላልቅ ዩቱበር ካላቸው ሰዎች አንዱ ከኮሜዲያን እሸቱ ነው እናውቀዋለን እሱን በጣም ስትጸልይ ለእግዚአብሔር ሁልጊዜ የምትለምኙ ነገር ምንድን ነው ግን የእግዚአብሔር ፍቃድ እሱ ባይሆን እጠባያለሽ እጠብቀዋለሁ እንጂ አላአቁመኝም ለምን ያህል ጊዜ ሚቶ? እኔ እግዚአብሔር እኔ ጋር እስከሚመጣ ድረስ እስከመሞትም ጠብቁ። ግን ሰሞኑን በአንድ ቪዲዮ ትንሽ ደስተኛ አይደለሁም። ምክንያቱም የሆነ ዩቲዩበር ወይም የሆነ የሚዲያ ሰው ሲኮን አንድ ወገን ላይ ፎከስ ማድረግ የለብንም ብዬ አምናለሁ። ግን እሱ የሰራው ስተት አንድ አንግል ላይ ብቻ ፎከስ አድርጓል ብዬ አስባለሁ። ማርያም ማለት ይችላላችሁ ልጆች ማርያም ማለት ትችላላችሁ። ማርያም ያ ሁላችንም የራሳችን ሃይማኖት ሁላችንም የራሳችን እምነት አለን። ግን ለእምነታችን ብቻ ማድላ ሲባል ደስ አይልም። ምክንያቱም ሰሞኑን በኮሜዲያን ሼቱ ላይ በህፃናት ላይ በሰራው ቪዲዮች ወይ ወረዲ የህፃናት የሰራ ነው። የህፃናት ልጆች ከድመትና ከውሻ ንኪሼቱ የተሳኝ የሆነ የህፃናት ሙዚቃዎች፣ የህፃናች ትምህርቶችን እያስተማረ ነው በሙዚቃ። ግን ሰሞኑን ባየት ቪዲዮ ላይ ደግሞ እኔ አልተመቸኝም። ውድ ቤተሰቦች ሁላችሁም ይህን ቪዲዮ አይታችኋል ብዬ አስባለሁ። ምክንያቱም የእሸቱን የዩቲዩብ ቻናል ክርስቲያኑም ሙስሊሙም፣ ፕሮቴስታንቱም ኦርቶዶክሱም የተለያዩ ሃይማኖት ያላቸው ሰዎች የሚከታተሉት፣ ግን እሱ የሰራው ስህተት ደግሞ ይህን የሚጥስ ነው ብዬ አስባለሁ። ምክንያቱም ኮሜዲያን እሸቱ የሰራው ቪዲዮ ሃይማኖትን ፎከስ ያደረገ ቪዲዮ ነው እና በዚህ ቪዲዮ ደግሞ እኔ እንደ አንድ ግለሰብ አልተመቸኝም። ምክንያቱም የተለያዩ እምነት ያለበት አገር ላይ እስከኖርን ድረስ የተለያየ እምነት ተከታዮች ነን ሁላችንም ና በዛ ላይ ኮሜዲያን እሸቱ የሃይማኖት ነክ የህፃናት ፕሮግራምን በመስራቱ ወረድ የህፃናት ቪዲዮ ሰርቷል። ባለፈው የህጻናት መዝሙር ብዙዎቻችሁ አይታችኋል ብዬ አስባለሁ። ሰቷችኋልና እናትፈሩ ልጆች በቀንም በሌሊት የሚጠብቋችሁ ቅዱሳን መላእክ ሁሌ ማሉላችሁ ቅዱስ ሚካኤል በዚህ ቪዲዮ እኔ ቀር ብሎኛል። ምክንያቱም የእሱን ቪዲዮ የሚከታተሉ ህጻናቶች የተለያዩ የሙስሊም እምነት ተከታዮች አሉ፣ የፕሮቴስታንት እምነት፣ የኦርቶዶክስ እምነት፣ የተለያዩ እምነት ተከታዮች አያማክልም ብዬ አምናለሁ። ምክንያቱም በብዙ የእምነት ተከታዮች ባሉበት ሀገር ላይ አንድ ሃይማኖትን ፎከስ አድርጎ መስራት ትንሽ የሚደብር ነገር አለው። ምክንያቱ በዚያም ከታመመ 38 ዓመት የሆነው አንድ ሰው ነበረ። ጌታችን ኢየሱስም ያን ሰው ባአልጋው ተኝቶ ባየ ጊዜ በደዌ ብዙ ዘመን እንደቆየ አውቆ ልትድን ትወዳለህን አለው። ድዊውን መልሶ አሁን ጌታ ሆይ፣ ነገር ግን ውሃው በተናወጠ ጊዜ ወደ መጠመቱም ይህ ቻናል የሃይማኖት ቻናል አይደለም። ወይም የሆነ እምነት ተከታይ ቻናል እስካልሆነ ድረስ እንዲህ አይነት ቪዲዮ ለምን ይሰራል ብዬ እንደኔ አሰብኩኝ። ምክንያቱም እንዲህ አይነት ቪዲዮዎች የሚሰሩት የሆነ እምነት ተከታይ ወይም የሆነ እምነት ብቻ ፎከስ የሚያደርግ ቻናል ቢለቀቅ ኦኬ፣ እሱ ላይ ቢሰራ ደስ ይለናል ግን አሁን እንደዚህ ህፃናቶች የሚያዩት የተለያዩ እምነት ተከታይ ህጻናቶች ነው ያሉት እና በዚህ ቪዲዮ ደግሞ አንድ ሰውን ብቻ ፎከስ አደረግን ብዬ ሰላም መንኩኝ ነው አሁን የተሰማኝ። ብዙ ቪዲዮችን የሚሰራው ቪዲዮችን አይተናል። በአብዛኛው እንደ ኮሜዲያን እሽቱ ቪዲዮዎች አንጻር እኔ ትንሽ እንደታዘብኩኝ የሆነ ሃይማኖት ለብቻ ብቻ ፎከስ የሚያደርገው ነገር ትንሽ እንትን ይላል። ግን ሁላችንን ቢያማክል ብያመንኩኝ። ሁላችንም የሚያማክል አይነት ስራ ቢሰራ በአብዛኛው የሚሠራው የሆነ እምነትን ደስ መጥራት አልፈልግም። ጉቡር ስተቹ ታውቃላችሁ። የሆነ እምነትን ብቻ ፎከስ እያደረገ ነው ቪዲዮ እየሰራ ያለው እና በዚህ ቪዲዮ ሁላችሁም ብትችሉ ይህም ቪዲዮ ለኮሜዲያን እሸቱ ብታደርሱልኝ እና ቢያይ ቢያስተካክል በአይነኝ ምክንያቱም ሁላችንም እንወደዋለን፣ እናከብረዋለን። ግን ያው ሁላችንም ያማከለ አይነት ስራ ቢሰራ እና የሆነ እምነት ላይ ብቻ ፎከስ ባያደርግ ወይም ሁሉንም ከነካም ሁሉንም እምነቶች እየነካ ወይም እያገዘ ቢሰራ በዓይነኝ። እና እዛ ቪዲዮ ላይ ቀጣይ ምናየውናል ይሆናል። ግን እኔ ያው ዛሬ የተሰማኝን ቪዲዮን ወደ ማታ ነው ቪዲዮ ሳይ ይሄን ነገር ልሰራ ያሰብኩትና እንደ አጋጣሚ ሆኜ ዝም ብዬ ቃል ላርጌ ነው ቪዲዮን የሰራሁት። እሸቱ ሲሉ ኮሜዲያን እሸቱ ወይ እሸቱ አትበሉ። ያ ብዙ ጊዜ ስትከራከር ትዝይ። እንደዚህ ሚዲያ ላይ ስንወጣ ሁላችሁም በተሻላችሁ መጠን ይሄን ቪዲዮ ለኮሜዲያን እሸቱ አድርሱትና ምናልባት መልስ ይሰጣል ብዬ አስባለሁ። ሁላችንም ኮሜዲያን እሸቱ በጣም እንወዷል እና ከባሉ የተቃወምኩት አይደለም። እኔ ልቃወም ብዙም እንትን አይደለሁም፣ ግን የተሰማኝን ነገር ደግሞ ከመናገር ወዳላለም እንደ ሚዲያ ሰው መናገር አይቀርም እና በተሻላችሁ መጠን ይህን ቪዲዮ ለኮሜዲያን እሸቱ አደርሱ። ውድ ቤተሰቦች፣ ቀደም ሰላም ሳልላችሁ የገባሁት ቶሎ ወደ ጉዳይ ልግባ ብዬ ነው። ውድ ቤተሰቦች ስለተከታተላችሁ እጅግ አድርጌ እናመሰግናለን። ይህችን ቀለል ያለች ሀሳብ ለእናንተ ላንሳ ብዬ ነው። ቀጣዩ ቪዲዮ እንገናኛለን፣ በአዲስ ቪዲዮ እንገናኛለን። ይህን ሀሳብን ሰፋ አድርገን ምንሰራ ይሆናል። ውድ ቤተሰቦች፣ ቻናሉን ለብዙዎች ኔት ላይ ሼር፣ ሰብስክራይብ በማድረግ አጋራቱን ይግለጹ። እናመሰግናለን።